የክረምት ወቅትን ተከትሎ በመዲናችን ከሚስተዋሉ ክስተቶች መካከል የጎርፍ አደጋ ተጠቃሽ ነው። የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ ሊከሰቱ የሚችሉ የጎርፍ አደጋዎችን ቀድሞ በመለየት የጎርፍ ቅድመ መከላከል ስራዎችን ሲሰራ ቆይቷል። ችግሩን ለመቅረፍ ብልሽት ያጋጠማቸውን መንገዶችና ድልድዮች የመጠገን በቆሻሻ የተደፈኑትን የውሃ ማፋሰሻ ቦዮችም የማጽዳት ስራዎች ሲከናወኑ ቆይተዋል። የባለስልጣኑ የኦፕሬሽን ዘርፍ ምክትል ዋና ዳይሬክተር ኢንጂነር ታከለ ሉለና እንደሚናገሩት ባለስልጣን መስሪያ ቤቱ በ በዚህ ዓመትም የክረምቱ ወቅት ከመግባቱ በፊት እቅድ በማውጣትና የአደጋ ስጋት ያለባቸውን አካባቢዎች በመለየት የቅድመ ጥንቃቄ ስራዎችን እያከናወነ ነው። ጎርፍን መከላከል ስራዎችን ደግሞ እንደ ከተማ አስተዳደር ሙሉ ኃላፊነትን ወስዶ እየተከናወነ ነው፣ እየሰራ ያለው የአዲስ አበባ መንገዶች ባለስልጣን ነው። ከዚህ ጋር ተያይዞ በየዓመቱ ቅድመ ዝግጅቶች እንደምናደርግ ሁሉ በዚህ ዓመት ደግሞ የተለየ ዝግጅት አደርገን በዘጠና ቀን እቅድ ውስጥም አካትን የጎርፍ መከላከያ ስራዎች ቦታዎችን ቀድሞ ከመከላከል አንጻር የወንዞች ዳርቻ ጋር ያለውን ጎርፍ ተጋላጭ የሆኑ ቦታዎችን በተለያየ ድሬኖቹን የማጽዳት ስራዎችን አሁን ጀምረናል። ይሄ አሁን የጀመርነው ስራ ሙሉ ክረምት እንቀጥለዋለን። በዚህም ከዚህ ቀደም ከፍተኛ የጎርፍ አደጋ ስጋት የነበረባቸውና አልፎ አልፎ አደጋዎችንም ያስተናገዱ መንገዶች እድሳት ተደርጎላቸው የጎርፍ ስጋት የተፈታባቸው አካባቢዎች ይገኛሉ። ጉርድሾላ አትሌቲክስ ፌዴሬሽን አካባቢና ጀርመን አደባባይ ተጠቃሽ ናቸው። የባለስልጣ ባለስልጣኑ የመንገድ ጥገና ዳይሬክተር ኢንጂነር አዲሱ ይርጉ ጉርዲሽ ወላ አትሌቲክስ ፌዴሬሽን ደብል ሴል ነው። እዛ ጋ ያለው ድልድይ አንደኛውን ሴል ነበረ አምና ከፍተን ሲያስተናግድ የነበረው። ዘንድሮ ደግሞ ሁለተኛውንም ሴል ስለከፈትን በተሻለ ጥሩ አድርገን አጽርተን እየሰራንበት ሁኔታ አለ። ሁለተኛ እዚህ ላንቻ ጋ ለሱም አሁን 50 ሜትሩ በአዲስ መልክ ድሬኔጅ ቱቦ ፕሮቫይድ በማድረግ ችግሩን የፈታንበት ሁኔታ አለ። በሶስተኛ ደረጃ መከኒሳ ጀርመን አደባባይ ጋር የውሃውን አላይመንት በማስተካከል እሱንም በተሻለ መጠን ፍሰት እንዲኖረው አድርገነዋል። የተሰራው የቅድመ መከላከል ስራ ጎርፍ ለመከላከል ብቻ ሳይሆን የመንገድ ደህንነትን ለማስጠበቅ የሚያስችል እንደሆነም ተነግሯል። ይሁን እንጂ በከተማችን ውስጥ በተደጋጋሚ እየተከሰተ ያለው የጎርፍ አደጋ የሚፈጠረው ባልተገባ ድርጊት ሳቢያ በሚፈጠር ሰው ሰራሽ ችግር ስለመሆኑ ኃላፊዎቹ ያነሳሉ። ለአካባቢው ብክለትም ሆነ ለጎርፍ አደጋ ለመከሰት አሉታዊ ተጽዕኖ እያሳደሩ ከሚገኙ ምክንያቶች መካከል በዘፈቀደ በመንገድ ዳር የውሃ ማፋሰሻ መስመሮችና ድልድዮች አካባቢ የሚጣሉ ቆሻሻዎች ይጠቀሳሉ። ይህ ሁኔታም የድሬኔጅ መስመሮች እንዲደፈኑና የዝናብ ውሃ ወደ መንገድ ገንፍሎ የትራፊክ እንቅስቃሴን እንዲያውቅ፣ እንዲሁም የመንገድ ሀብት ለጉዳት እንዲጋለጥ ከማድረግ ባለፈም በሰዎች ላይም ጉዳት ያደርሳል። የባለስልጣኑ የኦፕሬሽን ዘርፍ ምክትል ዋና ዳይሬክተር ኢንጂነር ታከለ ሉለና ባለስልጣን መስሪያ ቤታችን በየአመቱ ሁለት ጊዜ ሶስት ጊዜ ስራ ስራዎች እያከናወነ ይገኛል። ይህ ድሬኔጅ ማኖሎች የድሬኔጅ የውሃ የጎርፍ ማስወገጃ ቦታዎች በዋናነት የሚደፈኑት ከብረተሰቡ በሚጣሉት ቆሻሻ ከቤቱ ብረተሰቡ ቆሻሻ ከቤቱ አውጥቶ እነዚህን ድሬኔጅ ማኖሎች ውስጥ የውሃ ማስወገጃ ፉልስ እየጣለ ውሃ በሚፈልገው መስመር ማሄድ አይችልም። ይሄ ደግሞ ወደ መንገዱ እየተመለሰ የትራፊክ እንቅስቃሴ ለእንቅፋት የሚሆንበት በሰው ህይወት ላይ አደጋ የሚያደርስበት ሁኔታዎች እያየን ያለነው ማለት ህብረተሰቡ ቆሻሻን በፍሳሽ ማስወገጃዎች ላይ ከመጣል በመታቀብ በቆሻሻና በደለል የተደፈኑትንም ትቦዎች በማጽዳት ራሱን ከጎርፍ አደጋ እንዲጠብቅም ጥሪ ቀርቧል። የአዲስ አበባ ከተማ መንገዶች ባለስልጣን የመንገድ ጥገና ዳይሬክተር ኢንጂነር አዲሱ ይርጉ የህብረተሰቡ ድጋፍ የግድ ነው። እኛ በእኛ ብቻ የሚሰሩ አይደሉም። ዛሬ አጥርተ ነው እኮ ነገ መልሶ የሆነ ግንድ ወይም የሆነ ቆሻሻ ተጥሎበት፣ ወይ የሆነ ጎማ ገብቶ ማኖኑን ይዘገዋል። ከዛ በኋላ መልሶ ማጥለቅለቁ ይመጣል። ያቺ ነገር እኛ ላንደርስ እንችል ይሆናል፣ ግን ህብረተሰቡ በቅርብ አካባቢ ያሉ እዛ አካባቢ ያሉ ሰዎች ትኩረት አድርገው ከቻሉ፣ በራሳቸው ካልቻሉ እኛንም ጠርተው የከፋ አደጋ ሳያደርስ በተሻለ መጠን በፍጥነት የሚፈታበት መንገድ የጋራ በማድረግ ብንሄድ የተሻለ ነው ነው የምለው።